ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ህዳር 9 2018 የዕለተ ማክሰኞ የጋት ዕለታ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ታንክስ ደግፉ። ድጋፍ እያደረጋችሁ ላላችሁ እጅግ የከበረ ምስጋና ይደረሳችሁ። ሁለት አጫጭር መረጃ አንድ ደግሞ ወቅታዊ ምልከታን በቀይ ባህር ዙሪያ የማካፍላችሁ ይሆናል ማለት ነው። የመጀመሪያው በዛሬ ዕለት በማሪዮት ኢንተርናሽናል ሆቴል የኢትዮጵያና የሳውዲ አረቢያ የቢዝነስ ፎረም ተካሂዷል። በፎረሙ የኢትዮጵያ እና ሳውዲ ባለ ሀብቶች በጋራ ሊሰሩበት በሚችሉ በተለይ በኢትዮጵያ ውስጥ የተካሄደው የማክሮ ኢኮኖሚክ ሪፎርም ያስገኛቸው አዳዲስ እድሎች እንዲሁም የሳውዲ ኢንቨስተሮች ኢትዮጵያ ውስጥ ያሉ ኢንቨስተሮችም ያጋጠማቸውን ችግር በተመለከተ የሚገልጽ አጠቃላይ የውይይት ፎረም ነው የተካሄደው። በውይይቱ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አብዱል ከሪም ሙሉ ተገኝተዋል። በዛም አሁን ያለው በሳውዲ አረቢያና በኢትዮጵያ መካከል ያለው የቢዝነስ ግንኙነት የንግድ ግንኙነት እያደገ እየተሻለ ነው ከዚህ የበለጠ መምጣት ይጠበቅበታል። ኢትዮጵያ አፍሪካ ውስጥ ፈጣን የኢኮኖሚ እድገት እያሳዩ ከሚገኙ ሀገሮች አንዷ ነች። አሁን እየተካሄደ ያለውም የአገር በቀል ኢኮኖሚ ማሻሻያም የበለጠ ለውጭ ባለሀብቱ ምቹ የሚሆን ነው በሚል ያስቀመጡት አለ። በተመሳሳይ አምባሳደር ደዋነው ካድር በመካከለኛው ምስራቅ የእስያና የፓሲፊክ ጉዳዮች ዳይሬክተር ጄኔራል ናቸው። እሳቸውም ይህ አይነት የቢዝነስ ፎረም መካሄዱ በሁለቱ ሀገራት መካከል ያለውን የንግድና የኢንቨስትመንት ግንኙነት የበለጠ የሚያሳድገው ነው። አሁንም ኢትዮጵያ ፈጣን እድገት እያሳዩ ካሉ ሀገሮች የአፍሪካ ሀገሮች መካከል አንዷ ነች። በዚህም ትልቅ ውጤት ይጠበቃል። የሳውዲ ባለሀብቶች ኢንቨስተሮች በግብርና፣ በቴክኖሎጂ፣ በአርቲፊሻል ኢንቴሊጀንስ፣ በቱሪዝም፣ በጤና ሰፋፊ ኢንቨስትመንት ይጠበቃል በሚል ያስቀመጡት አለ። በተመሳሳይ ሳሊህ አልሞግቢል የሳውዲ አረቢያ በሳውዲ አረቢያ ኤምባሲ ጉዳይ አስፈጻሚ ቻርጅ ዲያፊር ናቸው። እሳቸውም ለተሳተፉት በሳውዲ አረቢያም በኢትዮጵያም በኩል ለተሳተፉ የቢዝነስ ፎረም አባላት ምስጋናቸውን ገልጸው የበለጠ የመተባበር የበለጠ ለመነጋገር ለመተዋወቅ፣ አዳዲስ የቢዝነስ ውሎችን ለመፈረም ውጤት የሚያስገኝ ነው በሚል የተቀመጣለ። በአጠቃላይ ያጋጠሙ እድሎች በሁለቱ በኩል አዳዲስ ስምምነቶች የሚጠበቁ ይሆናል። ሌላው በተመሳሳይ በኢትዮጵያ የሳውዲ አረቢያ አምባሳደር የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታን አምባሳደር ሀደራ አበራ ጋር ተወያይተዋል ማለት ነው። ይህ ሙሐመድ ሳልመን የሚባሉት ማለት ነው በውጭ ጉዳይ ሚኒስትር ዴታ ጽፈት ቤት ተገኝተው በሁለቱ ሀገራት ግንኙነት አሁን ያለው ግንኙነት እንደተጠበቀ ሆኖ የበለጠ ግንኙነቱን ማሻሻል በሚቻልበት የዩናይትድ አረብ ኤሚሬት ባለሀብቶች በዲጂታል ቴክኖሎጂ፣ በአርትፊሻል ኢንቴሊጀንስ፣ በቱሪዝም ምናልባት አንድ በአንድ ለእናንተ ለማቅረብ የተለዩ ነጥቦችን ሶሪ በቱሪዝም በንግድ በኢንቨስትመንት በማኑፋክቸሪንግ በሕክምና በትምህርት የበለጠ ግንኙነቱ መሻሻል በሚቻልበት ጉዳይ ላይ ምክክር አድርገዋል ማለት ነው። ምን ይላል አምባሳደር? ሀደራ አንደርስኮር ደ ስትሮንግ ኤን ሎንግ ስታንዲንግ ፓርትነርሺፕ ቢትዊን ኢትዮጵያ ኤንድ ዩናይትድ አረብ ኤሚሬትስ ኖቲንግ ካንትሪስ ክሎዝ ኮኦፕሬሽን አክሮስ መልቲፕል ሴክተርስ እንዳልኳችሁ በአረንጓዴ ኢኮኖሚ በትምህርት እና በሰፋፊ የሁለትዮሽ ግንኙነቶች ይህንን የበለጠ ኢትዮጵያ ለማሳደግ ፍላጎት እንዳላት ገልጸውላቸዋል። በተመሳሳይ አምባሳደር መሐመድ ሳሌም አራሽዲ ኢትዮጵያ የኮንፈረንስ ኦፍ ፓርቲስ የኩፕ ሰላሳ ሁለት አዘጋጅ ሀገር ሆና በመመረጧ የተሰማቸውን ደስታ ገልጸዋል። በ2027 የሚካሄደው ማለት ነው። አሁንም በነገራችን ላይ ይህንን መረጃ ወደ እናንተ ለማድረስ መረጃ ሳሰባስብ ስቲል በቱርክ እና በአውስትራሊያ መካከል ማን ያዘጋጀው የሚለው ስምምነት ላይ አልተደረሰበትም። ቱርክ በጋራ እናዘጋጅ የሚል ፍላጎቷን ገልጻ ነበር፣ አውስትራሊያ አልደገፈችውም። እንግዲህ ድሮድሮ የኩፕ ሰላሳ 30 መጨረሻ ላይ ቱርክ ታዘጋጅ አውስትራሊያ የሚለውን የማይወሰን ከሆነ ጀርመን ልታዘጋጅ የምችልበት እድል ስቲል ሰፊ እንደሆነ የተዘገበ ያለው ዝሮ ድሮ ዩናይትድ አረብ ኤሚሬት በኢትዮጵያ የኩፕ 32 ወይም በ2027 አዘጋጁን በመመረጧ የተሰማቸውን ደስታ ገልጸዋል ማለት ነው። ሁለቱም ሀገራት የሁለትዮሽ እንዲሁም የባለብዙ ወገን መልቲላትራል ሌቭልስ በሆኑ ጉዳዮች ላይ በጋራ ተባብሮ ለመስራት ስምምነት ላይ ደርሰዋል። በተመሳሳይ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደር አበራ ሴክሬታሪ ጀነራል ኦፍ ሚኒስትሪ ኦፍ ፎሪን አፌርስ ኦፍ ማሌዥያ የእርሳቸውንም ተቀብለው አነጋግረዋል ማለት ነው፣ የማሌዥያን የውጭ ጉዳይ ሚኒስትር ጸሐፊ። በነገራችን ላይ እንግዲህ በጠዋቱ በጋት የውሎ መረጃ ወደ እናንተ ለማድረስ እንደሞከርኩት የማሌዥያ የውጭ ጉዳይ ሚኒስትሪ የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ወደ ኢትዮጵያ ይገባሉ ተብሎ ነው የሚጠበቀው። ምሽቱን በዚህ ጉዳይ ላይ አስቀድሜ ጠዋትም እንዳልኳቸው እየተደረሱ ስምምነቶችን ውሎችን እነዚህን እየተከታተልኩ ወደ እናንተ የማደርስ ይሆናል ማለት ነው። ሶ ሌላው እንግዲህ ምናልባት ኢትዮጵያ ሌስትሜት ኤንድ ሶቨሬን ሲያክሰስ ያስፈልጋታል ሲባል አይ ቲንክ አሁን ኢቭን ቅጥረኞችም እያፈሩ ባንዳዎችም እያፈሩ እራሳቸው ኢትዮጵያ የባህር በር አያስፈልጋትም የሚለው ጥቂት የግብፅ ተላላኪዎች አጀንዳ ብቻ እየሆነ ያለው እንግዲህ፣ ከአንዳንድ ወዳጆች ጋር እናወራለን። በዚህ በቀይ ባህር ጉዳይ አንድ ሰው በመንግስት ሊያኮርፍ ይችላል። በገቨርንመንት ስተብሊሽድ በሆነው ለምሳሌ፣ ኢትዮጵያ ውስጥ መንግስታት የሚዋቀሩት ለአምስት ዓመት ነው። በምርጫ ይመረጣል። በዚህ በአምስት ዓመት በተመሰረተው ገቨርንመንት ላይ ቅራኔ ሊኖረው ይችላል። ወይንም ኦቨርኦል መንግስት ፋንክሽን የሚያደርግበት አግባብ ትክክል አይደለም የሚል ስሞታም ሊያነሳ ይችላል። ሊቃወምም ይችላል። አይ የለም ብሎ እንዲያውም ትጥቅ ትግልም ሊገባ ይችላል። እንደ አይሲስ፣ ሶማሊያ እንዳለው እንዳልሸባብ። ነገር ግን እንደምታስታውሱት ኢትዮጵያ ለአርባ ዓመት ዊዝ ፖሲብል ኤክስቴንሽን ኦፍ ቴን ይርስ ከሶማሌላንድ ጋራ የባህር በር የባህር ኃይል የምታሰፍርበት ቦታ ለማግኘት የወደብ አጠቃቀም በተመለከተ የመግባቢያ ስምምነት ሲፈረም አልሸባብም አይሲስም አውግዘው ነው የተነሱ። እኩል ከሀሰን ሼክ መሐመድ ጋር በተመሳሳይ የሙስሊም ብራዘርሁድ የሚባል ከግብፅ መንግስት ጋር አይንና ናጫ ነው። አንዷንዱን ለማጥፋት ነው የሚሰራው። አንድም ቀን ግን የግብጽ መንግስት ናይል ይገባኛል ያለውን ጉዳይ ለፖለቲካ ጄን ወይንም ለብሽሽቅ ወይንም በዚህ በኩል ነጥብ አስቆጥራለሁኝ በሚል ረዲክል አድጎ አጠጥሎ አያውቅም። የእኛ ሀገር የተለየ የሚሆነው የኢትዮጵያ ቀይ ባህር ጥያቄ የኢትዮጵያ ጥያቄ አይደለም እና በዲፕሎማሲ ተነጋግረን ልንፈታው እንችላለን። በንግግርማ ተሞከረ ማለት እንዴት ነው? ተነጋግረን ልንፈታው ምችል። ይህ ሊነግር አይችልም። ከሀሰን ሸክ መሐመድ ጋር ሁነን እንገጥማለን ያለህ ኃይል፣ ይሄ በፍጹም አይሳካም ያለ ኃይል። በተመሳሳይ አሁን ደግሞ ከኤርትራ ጋር ሁነን እንዋጋለን፣ ከግብጽ ጋር ሁነን እንዋጋለን። የኢትዮጵያ የባህር በር ጥያቄ የኢትዮጵያ የባህር በር ጥያቄ የኢትዮጵያውያን ጥያቄ አይደለም። አንዳንዶች እንዲያውም አያስፈልገንም ዓለም አቀፍ ግጭት ያነሳል። አንዳንድ ደግሞ ፓርቲ ሆነው እኔ ምርጫ ቦርድ እንዴት እንደሚያየው አላቅም፣ ፓርቲ ሆነው በኢትዮጵያ የብሔራዊ ምርጫ ቦርድ የተመዘገቡ ፓርቲ ሆነው ኢትዮጵያ ወደ ቀይ ባህር የምትሄድ ከሆነ አክሰስ የምታገኝ ከሆነ ኢትዮጵያ ከቻይና እና ከሩሲያ ጋር ጠንካራ ግንኙነት ስላላት የአሜሪካና የምዕራባውያን ፍላጎት አደጋ ውስጥ ሊገባ ይችላል ብለው የሚናገሩ የዕለት የመንግስት ቅራኔ ሊኖርባቸው ይችላል። ግን ጥሮ ጥሮ እነዚህ ባንዳነት በኢትዮጵያ መንግስት መዋቅር ውስጥ ገንግኖ የኖረ ስለነበረ ዋናው ባንዳ ከሁለት ሺህ ኪሎ ሜትር በላይ የቀይ ባህር ጠረፍን ያሳጣ ባንዳ አምላኪዎች ስለሆኑ ያለ ምንም ተጨባጭ ሁኔታ ሰላሳ አምስት ሺህ በላይ ኢትዮጵያውያን እንዲወጡ ተደርጎ የቀሩ ደግሞ ከሁለት ስምንት መቶ አካባቢ የቀሩት ከነዛም ደግሞ አፋሮች የሕዝበ ውሳኔው አካል እንዳይሆኑ ተደርጎ፣ ማን ይታዘብሃል? ማንስ ጥያቄ ይጠይቃል? ጃን ሜዳ መጥተው ተፈናቀሉ የሚል ከመናገር ባለፈ ኖ መፈናቀላቸው ትክክል አይደለም። የአሰብ ጉዳይ በአዋጅ 1698 ምናምን ከባት ኖ ኖ ኖ ነው። ደርግ የጠየቀ ሁሉ ደርግ ያለ ሁሉ የወደቀ ነው። ገና ሲነሳ ሲጀመር የኤርትራ ጥያቄ ቅኝ ግዛት ጥያቄ ነው የኤርትራ ፈጉዝ ቁልቁል አይደፋም ብሎ ጽፎ የመጣ የባህር በርን ማንሳት የወደብን መጠየቅ ሂድ መንገዱን ጨርቅ ያርግልህ በል ማልሙ ተዋጋ ቁስላለብን አለብን ከዛም አልፎ ምርጫ 97 ላይ የባህር በር ሲነሳ ተቃዋሚዎች በጉልበት የባህር በር ማስመለስ ይፈልጋሉ ብሎ በአንዳነቱም በኩራት የጠቀሰ አብዮታዊ ዲሞክራሲን ቸካርቡት ጋዜጣው መያዚያ 27 የወጣውን እትም ገጽ ሶስት ነ ይህንን ያለ ስርዓት፣ የዚያ ስርዓት የቀፈቀፋቸው ደቀ መዝሙሮች በአንዳነት ጌጥ ያደረጉ ኖ ኢትዮጵያ የባህር በር ማግኘት አያስፈልጋት ይህን ያነሳሉ። ግን ኢትዮጵያ ይሄ ሬድሲ ቀይ ባህር ሚሊታራይዝድ የሆነ ሚሊታራይዜሽን ኦፍ ደሲ እየመጣ ነው። ግብጾች የቀይ ባህር ተዋሳኝ ያልሆነ አገራት በቀይ ባህር ጉዳይ አያገባቸውም፣ ሰላሙን በማስከበር ወታደራዊ ጣቢያ ማቋቋም አይችሉም ይላሉ። ኦኬ፣ ጥሩ ነው። ጅቡቲ ላይ ያለችው አሜሪካ የቀይ ባህር ተዋሳኝ ነች ወይ? ቻይና፣ ፈረንሳይ ፈረንሳይ ከማሊ ከቡርኪና ፋሶ በሙሉ እየተነቀለ ሲመጣ ትልቅ ሚሊተሪ ቤዝ እያቋቋመ ያለው ፈረንሳይ ጅቡቲ ነው። ጣሊያን ታዲያ ተዋሳኝ ነች ወይ? ጃፓን፣ ስፔን፣ ሳውዲ አረቢያ፣ ጀርመን በተመሳሳይ በነገራችን ላይ ሕንድ ጅቡቲ ላይ ወታደራዊ ጣቢያ ለማቋቋም ንግግር ላይ ነው ያሉት። ይህ ሁሉ ሲሆን ኢትዮጵያ ስጠይቅ ኖ አንድ ከብ አንድ ሲኒ ውሃ ለናይል የማታመነጨው ግብጽ አንድ ሲኒ ውሃ ኢትዮጵያ ብትነካብን በደማችን እንመናዝረዋለን ይላሉ እነ ሙርሲ። እና ይሄ ያለው ጉዳይ ይሄ ያለው ቀይ ባህርን ወደ ሚሊትራይዝድ የማድረግ የፉክክሩ ጉዳይ እያደገ ነው። ለምን? ወሳኝ የሆነ የንግድ ቀጠና ነው። ይህን ወሳኝ የሆነ የንግድ ቀጠና አሳልፎ በነፃ በብላሽ የሰጠ አንዱ በነገራችን ላይ የአዲሃሎ እኮ ኢሳያስ አፈወርቂ እኮ ኖ እንቆይ እስኪ እንቆይ አስተዳደር ምንማር ኤርትራውያንም አሁን መገንጠሉን በአንዴ ላይ ቀበሉን ይችላሉ ሲባል ኖ ኖ ኖ ኖ አጣድፈው አፋጥ ነው። አስቀድሞውም ሻዕቢያ ያደራደራለ ብሎ ስለነበር በደርግ ወደ ናቅፋ ተመቶ የሄደ ጊዜ ድርድርን ተቀብሎ ስለነበረ መለስ ዜናዊ ነው የኤርትራ አፈሙዝ ቁልቁል አይደፋም ብሎ መጻፍ የጻፈው መገንጠል አለባቸው ይሄ በጣም መጠናት በጣም መመርመር ያለበት በአንዳነት ያለ ግን የምትመራውን ሀገር ልትመዘብረው እንኳ ብትፈልግ ሽፍታ እንኳ ብትሆን እኮ ግብር ለመሰብሰብ ለመዝረፍ እንኳን በዚህ ደረጃ ግርክን ግን ማጎሳቆል መበዝበዝ የለብም። ግን አንዳንዱ ይመጣና ይህን ያህል ትምህርት ቤት ሰርቶ፣ ይህን ያህል መንገድ ሰርቶ፣ እንዲህ ተደርጎ የአፍሪካ ድምፁነን ሰላም እንዲሰፍን ተደርጎ ኢትዮጵያ ውስጥ ይላል። ሰላሙን የሚረብሸው የሚበትነው ማነው አሁን? የአብዮታዊ ዲሞክራሲ ውላጅ በመንግስት መዋቅር የሚኖራል እሱ፣ ግብጽ፣ ሻቢያ ይህን ያደርገዋል። ምን ለማድረግ በቃ ኢትዮጵያ አሁን ያለው መንግስት በቃ ምን ጦረኛ መንግስት ነው ይሉሃል። መልሰው መጣው ፓርቲ ተብሎ የተቀመጣለ ለሁሉም መፍትሄ ጦርነት አይደለም ብሎ መንግስትን ይወቅሳል። ጫካ ያላችሁ መሳሪያችሁን አውርዱ፣ በሰላማዊ መንገድ ተደራደሩ የሚል አንዲት ቃል አታገኝም መግለጫቸው ላይ። ሰጡ ውክልናቸው፣ ተጠርነታቸው ኢትዮጵያን ለማተራመስ ነዋል። ትናንት ህዋት ኢህአዴግ በሚመራበት ዘመን ጭራሽ ስሙን ማንሳት የማይቻል ፓርቲዎች ዛሬ ለውጡ በለውጡ ማግስት ፍቃድ አግኝተው ይቸከችካል። እንደዚህ ሆኖ ጦርነት ተደርጎ አማራ ክልል እንዲሁኖ ኦሮሚያ እንዲሁኖ፣ እንዴ ታንጎ ዳንስ ነው? አንድ አካል ብቻውን እኔ በዚህ እጅ አንድ ብቻ ያላጨበጭብ አልችልም። ፋኖ ነኝ፣ ሸኔ ነኝ፣ ህዋት ነኝ እያለ እንደመሰሳቸዋለን፣ ለአንዴና ለመጨረሻ ጊዜ ጦርነት እናውጃለን የሚለውን ማለት መገሰጽ ያስፈልጋል እኮ። ታንጎ ዳንስ ለብቻ አይደነስም። ሰው ለምሳሌ ዛሬ ብታየው ኤርትራ ውስጥ ከትናንት ምሽት ጀምሮ ቤት ለቤት አፈሳ እየተካሄደ ነው። የግዴታ ወታደራዊ ስልጠና እየተካሄደ ነው። ህዋት ትዛዝ ተቀብሎ አስቀድሜ እንዳልኳቸው ለምሳሌ አርሚ ሰላሳን ጠዋት አስቀድሜ የምላቸው በጋት ብሎ ነው ዘነበ ክፍ ላይ የሚመራው ኃይል በምላዛት ግንባር በኩል እንዲገባ ለጦርነት ዝግጁ እንዲሆን በተለይም ኮርስ ወስ መቶ አስራ ሁለት ወደ ምሽግ እንዲገባ ኮርስ ወስ መቶ አስራ አንድ ደግሞ ትናንት ምሽት ጀምሮ ጉዞ እንዲጀምር ትዛዝ ተቀብሏል። ይህና ያወግዙም ያውቃሉ እኮ ኢትዮጵያ በፍጹም የቀይ ባህር ማግኘት የለባትም የሚሉ አመፅ የሚጠሩ ግጭት የሚጠሩ አሉ። እነሱን ያወግዙ። ዝሮ ዝሮ ቀይ ባህር በሌሎች እኛ ባንፈልግ፣ ኢትዮጵያ ባትፈልግ ግድ የለም፣ በቃ ኢትዮጵያ ትተነዋል፣ የባህር በሩ ይቅርብን ያለውን በቃ ኢትዮጵያ ትችላለች ወይ እሱ ሌላ ጉዳይ ነው። ለምሳሌ በሀያ ሀያ አምስት በኢትዮጵያ ማለት ነው። የዛሬ ሰባት ዓመት የኢትዮጵያ ኢኮኖሚ እስከ አንድ ትሪሊዮን ዶላር ይደርሳል። ያኔ በትንሹ አንድ ነጥብ አምስት ፐርሰንቱ እንኳን ለፖርት ሰርቪስ እንስጥ ብንል አምሳ ስልሳ ቢሊዮን ዶላር በዓመት እንከፍላለን ማለት ነው። ሰ ኢኮኖሚ እያደገ በሄደ ቁጥር የበለጠ ወገብህ እየተሰበረ ነው የሚሄደው። ሰ ይህንን በስምምነት በሰላማዊ መንገድ አንድ ቀን ጦር እናዘምታለን ተብሎ የተነገረበት የለም። ከሶማሌላንድ ጋራ ስምምነት ሲፈጸም ኢሳያስ አፈወርቂ የሚንቀው የሚጠየፈው ራሱ ሂዶ አምስት ቀን ደጅ ጠነዋል እንጂ ለሰከንድ የማይመጣው አልሲሲ ካይሮ ድረስ መጣ። ሀሰን ሼክ መሐመድ ካይሮ ሄደ። ከዛ በኋላ ሁለቴ ነው ሄደው። አሁን አይቀበለውም። ለምን ኢሳያስ ሀሰን ሼክ መሐመድና ወይም ሶማሊያና ኢትዮጵያ እንዲጋጩ ነው የሚፈልገው? እና አንዳንዱ ይመጣና ይሄው፣ በቃ እየተከበብን ነው፣ እንድንከበብ እየሆነ ያለው እንዲህ ነው ይላል። ቀይ ባህር ስትራቴጂክ ነው ብትቶም አይተውህም በባል ለምሳሌ የኢራን እና እስራኤል ጦርነት አይቀርም፣ የጊዜ ጉዳይ ነው። አንድ ወር ይቆያለ፣ አንድ አመት ይቆያለ፣ አምስት ዓመት ይቆያለ፣ ሌላ ጉዳይ ነው። በዚህ ምክንያት ኳታር ዶሃ ላይ ያለውን የአሜሪካን ወታደራዊ ጣቢያ የመታው ኢራን ኖ፣ አሁን የምመታው ጅቡቲ ላይ ያለውን ነው ብሎ ቢያስብ እና ጥቃት ቢሰነዘብ፣ ያን ተከትሎ ጅቡቲ ላንዶር አየሯንም፣ መሬቷንም፣ ድንበሯንም በሙሉ ብዘጋ ምንድነው የሚያጋጥመን ብሎ መተንተን የለም። በአንዳነት ነዋ። እና ያን ተከትሎ ኖ ኖ ኖ የቀይ ባህር ጉዳይ የቀይ ባህር ጥያቄ የዩናይትድ አረብ ሚሬት ጥያቄ ነው ይለዋል። ለምንድን ነው የዩናይትድ አረብ ሚሬት ጥያቄ ነው የሚለውን ያመጣው? ጅል ጅላምፎ ተለላኪዎች አውቀውት አይደለም። ይህን የሚለው የሻቢያ ፕሮፖጋንዳ ነው። ለምን ቀይ ባህር የዩናይትድ አረብ ኤሚሬት ጥያቄ ነው? ለምን አሰብ ላይ ነበሩ? ለምሳሌ ዩናይትድ አረብ ኤሚሬት የድሮን ጣቢያ ነበራቸው፣ ኤርስትሪፕ ነበራቸው፣ የአውሮፕላን ማረፊያ መነሻ መንደርደሪያ ነበራቸው። ያኔ ለምን አላለም? ሱን ለቀቁ ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር ጠንካራ ግንኙነት ስትመሰርት ያን ተከትሎ ደግሞ ሶኮትራ እንግዲህ ሶኮትራን የምታውቁት ይመስለኛል። በጣም ከባብኤል መንደብ ወደ 200 ኪሎ ሜትር 230 ኪሎ ሜትር አካባቢ የምድርገነት የሚባለው ደሴቶች ተቀጣጥረው ያሉበት በዛ የባብኤል መንደብን መግቢያ በዛ የአውሮፕላን ማረፊያ ራዳር ሲስተም፣ የድሮን ሴንተሮች አሏት። ሶኮትራ ላይ ዩናይትድ አረሚሬት እንግዲህ እስራኤልም በዛ ወታደራዊ ጣቢያ ያላት አብሮ በጋራ ጆይንትሊ ነው የሚጠቀሙበት፣ የሚል ሪፖርት ይወጣል። ነገር ግን አይቴዮኒፎር ወይም እስራኤል ቴዮኒፎር ኖ ከእስራኤል መንግስት አገኘት ባለው የለም በቀጥታ ኢንጌጅ አላደረግንም ይላል። በተመሳሳይ ኦክቶበር 27 2025 ኦልሞስት ከ10 ቀን 13 ቀን በፊት የወጣ አንድ ሪፖርት ሪፖርቱን ላንብብላችሁ ምን እንደሚል ዩናይትድ አረብ ኤሚሬትስ በኮቴሽን ነው ላይክሊ ቢልዲንግ ኤር ስትሪፕ ኦን ስትራቴጂክ ኢዝላንድ ኢን ሬድሲ ናል በቀይ ባህር እነዚህ ቀይ ባህር እንግዲህ የሀኒሽ ደሴቶች በሚባሉት የሀኒሽ አርኪፔለጎ ወይም የሀኒሽ ደሴቶች ብዙ ናቸው። ከነዚህ አንዱ ውስጥ ዙካር የሚባለው አይዝላንድ ላይ ወይም ደሴት ላይ ልክ የጣና ደሴቶች ብለን ብዙ ደሴቶች እንዳሉት ዘይጌ ምናምን እያልን እንደምንሄ ነው። ከዚህ ዙካር የሚባለው ኢዝላንድ ላይ ይሄ ዙካር መቶ 85 ሜትር ጀቲ የሆነ ኮኔክትድ ሎጂስቲክስ ሴንተር ያለው ሁለት ኪሎ ሜትር መንደርደሪያ የድሮንም ያየርም መቃወሚያ የተገጠመለት ረዳር ሲስተም ያለው በዚህ በሃኒሽ ደሴቶች ውስጥ ዙካር ኢዝላንድ ሰፊውና ትልቁ የሚባለው ነው። መቶ ማይል ከባብኤል መንደብ ወደ መቶ ሀያ ኪሎ ሜትር ርቀት ላይ በደቡብ ሳይ እንግዲህ አሁን ዩናይትድ አረብ ኤሚሬት ባብ ኤል መንደብን በሁለት ነው፣ በታች በኩል ሶኮትራ ላይ መግቢያው ላይ ትቆጣጠረዋለች፣ በላይ ደግሞ መውጫ ላይ ደግሞ በመቶ በመቶ ማይ ወደ መቶ መቶ ሀያ አምስት ኪሎ ሜትር ገደማ ቸክ አድርጉት፣ በዛ ደግሞ ከላይ አለች። ስለዚህ የቀይ ባህር ጥያቄ ቀይ ባህርን ዶሚኔት ማድረግ ቀይ ባህርን መቆጣጠር የምትፈልገው ዩናይትድ አረብ ኤሚሬት ነች የሚለው ጥያቄ የሚመጣው ከሻቢያ ነው። የሻቢያ ፍራት ነው። የሃኒሽ ደሴት የኔ ነው ይላል። ያው እንግዲህ እንደምታውቁት በሃኒሽ ደሴት ተዋግተዋል። በዚህ ከተዋጉ በኋላ ከ1998 ጀምሮ የመን የተቆጣጠሩ የመን ተቆጣጥሮት ነው የሚኖረው። ኢትዮጵያ ኤርትራ ከየመን ጋር በተዋጋችበት ወቅት በሃኒሽ ደሴት የኢትዮጵያ ሚሳይሎች ደርግ ገዝቷቸው የነበሩ ሚሳይሎችን ለእንትን ሰጦት ነበር፣ ለኢሳያስ አፈወርቂ ወደ ስምንት ሚሳይሎች ገደማ። ከዛ እነዛ ሚሳይሎች እንዲመለሱ ሲጠይቅ ኢሳያስ አልመልስም ነው ያለው። እራስ አሳልፈ የባህር በር የሰጡ ባንዳዎች ሞልቶ ከተረፈው ካልቸገረው ኢሳያስ ደግሞ ተሻግሮ የሃኒሽን ደሴ ሲጠይቅ፣ ግን ውጊያ ሲከፍት አብራ ኢትዮጵያ ተሳትፋለች። በኋላ ላይ የሰና ፎረም ደግሞ የተመሰረተው መልሶ ኢሳያስን

ሶ በ2014 ሀውቲ ተቆጣጥሮት ነበር። ሀውቲ የተቆጣጠረውን በ2015 ሳውዲ መራሹ ሀይል ተቆጣጠረው። ይህንን ዙካር ኢዝላንድን ማለት ነው። ለቀው ሲወጡ ዩናይትድ አረብ ኤምሬትም ስቲል ሀውቲን ትዋጋ ስለነበር በዛ የራዳር ሲስተም የድሮን ስቴሽን፣ እንዲሁም 85 ሜትር የሆነ ጀቲ ኮኔክትድ ሎጂስቲክስ ዌርሃውስ ያለው ይህን ገንብተዋል። ይሄ ምንድን ነው የሚያሳየው? የሻቢያ ስጋት ኢትዮጵያና ዩናይትድ አረብ ኤሚሬት ጠንካራ ግንኙነት ስላላቸው በሬድሲ ሴኪሪቲ ካውንስል ደግሞ ዩናይትድ አረብ ኤሚሬት፣ ቱርክ፣ እስራኤል፣ ሶማሌላንድ እና ኢትዮጵያ ዋናዋ አምስቱ ባለመካተታቸው አምስቱ ደግሞ ይገባኛል የሚል ጥያቄ ስላላቸው ኢትዮጵያ ከሳውዲ አረቢያ ጠንካራ ግንኙነት ስላላት አስቀድሜ እንዳልኳችሁ የሳውዲ ኢትዮጵያ ቢዝነስ ፎረም ተካሂዷል ብያቸዋለሁ። አንድ፣ እሱን ያዙ። የዩናይትድ አረብ ኤሚሬት በኢትዮጵያ የዩናይትድ አረብ ኤሚሬት አምባሳደር ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ጋር ተነጋገሩ ብያችኋሉ። ይሁን፣ ሁለት ያዙ። ኢትዮጵያ የቀይ ባህር ጉዳይ ይመለከተኛል የሚል ጥያቄ አንስታለች። እሱን እናስ አለም አቀፍ ቅቡልነት አግኝቷል ዘንድ አሁንም በተመሳሳይ ሩሲያ ቀይ ባህር ወሳኝ ስለሆነ እዚህ ፖርት ሱዳን ላይ የናቫል ቤዝ ለመስራት ስምምነት ፈጽማለች። እሱ ስምምነት እንግዲህ በቀጣይ የሚታይ ነው የሚሆነው። ምክንያቱም አርኤስኤፍ እንዲሸነፍ የሱዳን አርሚ ፎርስ አልቡርሃን እንዲያሸንፍ ከቀረቡ ነገሮች አንዱ ፖርት ሱዳን ላይ ለሩሲያ የሰጠኸውን የጦር ሰፈር ሰርዝ የሚል አለ። እሱን ውሰዱ። አርኤስኤፍ አሸንፎ ካርቱምን ሁሉ ከተቆጣጠረ በኋላ አልቡርሃንን ወደ ፖርት ሱዳን ከገፋ በኋላ አልቡርሃን ፖርት ሱዳን እንሰጣለውኝ ብሎ ፈርሞ ነው የጦር መሳሪያ ከፍተኛ ድጋፍ ያገኘው። አሬሴፍን ሲረዱ የነበሩት ፓራሚሊተሪ ፎርሱ በሩሲያ በኩል ያሉም ለቀው የወጡት እነ ዋግነርን ጨምሮ ሰው ይህስ ወዴት ነው የሚሄደው የሚለውም በደንብ ማየት ያስፈልጋል። አዲስ የጦር ሰፈር በቀይ ባህር ላይ እየተገነባ ነው። የኤርትራ መንግስት አፈሳ ላይ ነው ያለው። የእስራኤል ኢንተረስት አለ። በዚህ ሂደት እኛ በሃያላን ፉክክር ጅቡቲ ከኢትዮጵያ በአመት ሁለት ነጥብ አምስት ቢሊዮን ዶላር በትንሹ ትወስዳለች። አሁን ዛሬ ባለው ሁለቱን አካ ለነዚህ ለጅቡቲ ምሶሪ ለአሜሪካ፣ ለቻይና፣ ለፈረንሳይ፣ ለጣሊያን፣ ጃፓን፣ ስፔን፣ ሳውዲ አረቢያ እና ጀርመን አከራይታ ግን ሶስት መቶ ሚሊዮን ዶላር የሚሆን አታገኝ ሰው። በዚህ ሂደት ቀይ ባህር የሞት የሽረት ጉዳይ ነው፣ የህልውና ጉዳይ ነው። ጉዳዩ ከወደብ ያለፈ ነው። ጉዳዩ የጦር ሰፈር ያስፈልገናል ይህን ለማለት ነው። ኢትዮጵያ በክብር ለዘላለም ትኑር። ሌሎች ተጨማሪ መረጃዎችን እንዲሁ በጋት ውሎ በጋት ዕለታዊ የማካፈላቸው ይሆናል። ላይክ ሼር፣ ሰብስክራይብ አድርጉ። ጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በስፖርታንክስ ደግፉ። ታንኪዩ